ይህ አዋዘ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ አሜሪካ በየመን ሀውቲ አማጽያን ይዞታዎች ላይ ስታደርግ የነበረውን የቦምብ ድብደባ እንደምታቆም አስታወቁ። ፕሬዚደንት ዶናልድ ትራምፕ እንደሚሉት ከሆነ ይህን እርምጃ የወሰዱት ሀውቲዎች በቃን፣ ከዚህ በኋላ መዋጋት አንፈልግም በማለታቸው ነው ብለዋል። ስለዚህም አሜሪካ በቃላቸው እንዳለ ትቀበላቸዋለች። ስለዚህም የቦምብ ድብደባውን የዩናይትድ ስቴትስ አርሚ እንዲያቆም ትዕዛዝ መተላለፉ ነው የተሰማው። ፕሬዚደንት ዶናልድ ትራምፕ እንዳሉት ከሆነ እንግዲህ ሀውቲዎች በቀይ ባህር በኩልም ሆነ በሄድን ሰላጤ የሚተላለፉ መርከቦችን አያፈነዱም። ይህ በእንዲህ እንዳለ ግን የየመኑ ሀውቲ አማጽያን ቃል አቀባይ ጥቃቱ እስራኤል ላይ እንደሚቀጥልና እስራኤላውያን ከቦምብ መጠለያዎቻቸው እንዳይርቁ መክሯል። ምክንያቱም ጥቃታቸው ተባብሶ እንደሚቀጥል ነው የዛተው። እስራኤል የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ እንዲህ ባለ ሁኔታና ጥድፊያ እዚህ ስምምነት ላይ መድረሳቸው እንዳስገረማት ገልጻለች። አላማከሩኝም ነው የምትለው። ኢሳያስ ይሄ ነው ሰበሩ አለም ዶናልድ ትራምፕ ምን አዲስ ነገር ተገኘ? ነው ወይስ በየመን አማጽያን በሁቱዎች በኩል ያላቸው አቅም ተዳክመዋል እንኳን እንዳንል የሁቱ አማጽያን እስራኤል ላይ ግን ጥቃት ማድረጋችን እንቀጥላለን ሲሉ ምንድን ነው ምን አዲስ ነገር ነው የተገኘው? በአሜሪካ በኩል ኦማን አሜሪካንና ሀውቲ ሚሊሻዎችን እስካሁን በድብቅ አደራደረች ማለት ነው እና የዛ ድርድር ውጤት ሆኖ ሐውቲዎች አሜሪካ ላይ የአሜሪካ መርከቦች ላይ ወይም እኔ በትክክል ገብቶኝ ከሆነ አላውቅም አንተኩስም አሉ፣ ተስማሙ። ስለዚህም አሜሪካ ወዲያውኑ አቆመች ማለት ነው። ሐውቲዎች እኮ ከመጀመሪያም ሲሉ የነበሩት ሐውቲዎች እኮ መርከብ ጠላፊዎች አሉ። ምን የሚባሉ እነዚህ መርከብ ጠላፊ፣ እንደዚህ የባህር ላይ እንደሱ አይደለም እኮ ከጋዛ ቆይ አንዴ፣ ከጋዛ ጦርነት ጋር በተያያዘ የእስራኤልን የንግድ መርከቦች፣ በቀጥታ የእስራኤል የንግድ መርከቦች፣ በተዘዋዋሪም ደግሞ ከእስራኤል ጋር የተሳሰረ ለምሳሌ መርከቡ የሚያውለበልበው ሚነው ሰንደቅ ዓላማ የሌላ ሀገር ሊሆን ይችላል። ነገር ግን ዞሮ ዞሮ ወደ እስራኤል ወደብ የሚሄድ ከሆነ የእስራኤልን ጥቅም የሚያስጠብቅ መርከብ ከሆነ እሱን እንመታለን ያሉት። አናሳልፍም፣ ጦርነቱ እስኪቆም ነው ያሉት እስከገባኝ ይህን ያህል ጊዜ ዜና ስንሰራ ያቆየ ነው ሐውቲዎች አንድም የንግድ መርከብ በደቡብ ቀይ ባህር ወይም በኤደን ሰላጤ በኩል አያልፍም የጋዛው ጦርነት እስካልቆመ ድረስ ብለው አያውቁም በፍጹም። ሐውቲዎች ያሉት የጋዛው ጦርነት እስኪቆም ድረስ የእስራኤልን መርከቦች ወይም ከእስራኤል ጋር ምንድን ነው የሚባለው፣ ኢንዳይሬክትሊ በሌላ ስም ወይም በሌላ መልክ እስራኤልን የሚያገለግሉ መርከቦችን አናሳልፍም፣ እንመታለን ያሉት ወይም እንይዛለን። አሜሪካ ታዲያ እዛ ለምንድን ሌች ቀይ ባህር ላይ እዚህ ላይ ሀይል ያሰማራቸው አውሮፕላን ተሸካሚ ዲስትሮየር ምናምን እዛ እንትኑን ይዛ የመርከቦችን እንቅስቃሴ ለማሳለጥ ነው ያንን ለማሳገድ ብላ ነው ሀውቲዎች እስካሁን የያዟቸውን መርከቦች በሁለትም እንደዚህ ይዘዋል። በቁጥጥር ስር ያደረጓቸው ከእስራኤል ጋር ባላቸው ግንኙነት ነው። ስለዚህ አሁን መርከቦችን አናፈነዳም ወይም አንመታም ብለውኛል ብለዋል ዶናልድ ትራምፕ። ወዲያውኑ እሳቸው የሚባሉ የሰዓት ልዩነት የለም ሀውቲዎች እስራኤል ላይ ተኩሳለን፣ በተኩሳችን እንቀጥላለን ስለዚህ የእስራኤል የንግድ መርከቦች በቀይ ባህርና በኤደን ሰላጤ በኩል ቢያልፉ ሀውቲዎች ያነኩም ማለት ነው። ወደ እስራኤል አየር ማረፊያ ወደ እስራኤል ሲቪሎች እስራኤል ላይ መተኮሳችንን እንቀጥላለን ካሉ ሀውቲዎች የእስራኤልን የንግድ መርከቦች ግን አንድ ነካም የሚል ነገር አልተናገሩም። ምሳሌ ከአሜሪካ ጋር ይህን ስለደረስን ከዚህ በኋላ የባህር እንቅስቃሴውን ሊያስተጓጉል የሚችል ምንም የማንም መርከብ ቢሆን አንተኩስም የሚል ነገር አልሰጡም። ስለዚህ አሁን ይህን ስምምነት በዋይት ሐውስ ከካናዳው ጠቅላይ ሚኒስትር ጋር እያወሩ ነበረ፣ ዶናልድ በዚህ መሀል ያስታወቁት እና ምንድን ነው በእርግጥ አሜሪካ ከሀውቲዎች ጋር የእንዲህ አይነት የተናጠል ስምምነት ለምን አስፈለጋት ተሳስቼ ከሆነ እታረማለሁ ኢሳያስ መቼም ስንሰራውን የቆየ ነው የየመን አማጽያን ከአሜሪካ ጋር ምን ግጭት ነበራቸው በቀጥታ ከአሜሪካ ጋር የሚያጋጫቸው አንድስ ነገር ነበር ወይ ወይም ደግሞ የመን አማጽያኖቹ አሜሪካን በተመለከተ እንዲናደርጋለን ብለው የተናገሩት ስ ነገር ነበር ወይ? እንደምታስታውሰው ኦክቶበር ሰባት ልክ በሀማስ እና በእስራኤል መካከል ግጭቶ ሲነሳ፣ ኢሚዲየት ነው ሪያክት ያደረገችው አሜሪካ በባይደን ጊዜ ማለት ነው። እና ግጭቱ የተነሳውም ደግሞ እስራኤልን ማዕከል በማድረግ ነው። እና አሁን ምን አዲስ ነገር ተገኘ? ምንስ ተከሰተ? ኦማን አደራደረችን። አሜሪካንና ሀውቲዎችን አደራደረች። እና ሀውቲዎች አሜሪካን ላይ አንተኩስም በቃ አሉ ይላል። እኔ የተተኮሰበት የአሜሪካ መርከብ አለ። የአሜሪካ የጦር መርከቦች ላይ ተኩሱ ነበረ ምክንያቱም፣ እና አሜሪካ እና እንግሊዝ መደብደብ ጀምሮ ስለነበር ማለት ነው። እነሱም በጆ ባይደን ጊዜ መደብደብ የጀመሩት የእስራኤል መርከቦችንም ሆነ ማንኛውንም መርከብ ላይ መተኮሳችሉም የባህር ደህንነት መከበር አለበት በሚል ነው። እንግዲህ ዶናልድ ትራምፕ ከዛ በኋላ በዚህ በካፒታል ሌተር በሚገጠግጡት ማህበራዊ ሚዲያቸው ያንን ጽፈዋል እና የጻፉት ካላቆማችሁ እስክታቆሙ ድረስ ቁጥቀጣው ይቀጥላል ብለው እስካሁን ሲካሄድ ነበር። ከዛ ኦማን አደራድራ አሁን አሜሪካን በቃ ሐውቲዎች ሌሌ አልተኩስም አሉ። አልተኩስም ባህር ላይም መርከቦችን አልመታም አሉ ብለዋል ዶናልድ ትራምፕ። እዛው ግን ወዲያውኑ ሐውቲዎች እስራኤል ላይ እናጉደጉደዋለን አሉ። የእስራኤል አየር ማረፊያና ሰላማዊ ከተኮሱ የእስራኤል የንግድ መርከብ ሲያልፍ እንደማይነኩት ምን ማረጋገጫ? ስለዚህ አሁንም ባህር ላይ ያላቸው ጥበቃ የእስራኤል መርከብ እንዳያልፍ ከእስራኤል ጋር የተገናኘ ነገር እንዳያልፍ ሲያደርጉ የነበሩት ነገር አለ ማለት ነው። ስለዚህ አሁን ዶናልድ ትራምፕ እንዴት ነው እንደሚመስለኝ፣ በቃ አሜሪካን አከበሩ፣ ፈሩ፣ አንነካም አሉ፣ እኛም በቃ አንነካቸውም ይላሉ። ስለዚህ አሁን ለእኔ እውነቱን ለመናገር ይህን ዜና ሲሰራ እንደከረመ ሰው እኔ እዚህ ውስጥ ምንም የሚገባኝ ነገር የለም። እኔ የሆነ ድል የሆነ እሱ በመጣ ሰው አያቸው፣ የሰራውን አያቸው፣ አሜሪካ እንዴት እየተፈራች እንደመጣች የሚል ነገር የማግኘት ፍልጉጉት ያለ ነው ይመስለኝ። ኒወይ አሜሪካ ማአንድ ጥያቄ ልጠይቀህ። አሜሪካ ከየመን አማጽያን ጋር የምትደራደረው በምን ምክንያት ነው? እንደው እኩዮችስ ናቸው ወይ? እኔ ምለ የእኩያነትም ያለ እኩያነትም ሲሆን እኔም በበኩሌ እስከማይሄን ዜና ተሰራቆች ልታረም እችላለሁኝ። ሀውቲዎች የባህር ላይ ወንበዴዎች አይደሉም። ይህን ልነግርህ እችላለሁ። ሀውቲዎች አላማ አላቸው። ሀውቲዎች ያሉት ምንድ ነው? የጋዛው ጦርነት እስራኤል ጦርነቱን እስክታቆም ድረስ የንግድ መርከቦቿን በዚህ በኩል አናሳልፍም ቀጥተኛ የእስራኤል የሆነና በተዘዋዋሪ የእስራኤል የሆነ ማለት ነው። እና እንዲሁም ደግሞ ሚሳኤል ወደ እስራኤል ይተኩሳሉ እና ይህንም በተመለከተ የጆ ባይደን አስተዳደር የወሰደው እርምጃ ነው። አንድም እስራኤልን ፕሮቴክት ለማድረግ ነው በቀጥታ ሁለትም ዞሮ ዞሮ የእስራኤልን በማደን የእስራኤልን መርከቦች በመምታት ስም የተለያዩ ኩባንያዎች በእስራኤል ለእስራኤል በመስራት ጥርጣሬ እየተያዙ እየተተኮሰባቸው የመርከብ እንቅስቃሴው ላይ ከፍተኛ ፍራቻ ስለፈጠረ የምታውቀው ሁኔታ ተፈጠረ ማለት ነው። ስለዚህ ይህን ለመፍታት የአሜሪካ ጦር ኃይል ወደዛ ተሰማራ ማለት ነው። እንግሊዞችም እንደዚሁ። ይሄ ነው ታሪኩ። አሁን ዶናልድ ትራምፕ የሚነግሩን እሳቸው ከመጡና ይህን ኃይለኛ ድብደባ ማድረግ ከጀመሩ በኋላ ቃላቸው እጅግ የተፈራ፣ ኃይላቸው እጅግ የተፈራ ከመሆኑ የተነሳ እኛ በቃ አሜሪካ ላይ ተኩስም የሚል ምላሽ እንዳገኙ አድርገው ነው ያበሰሩት። ሊንዲስ ላይ ግርሃም የሚባሉ የሴናተር አሉ ሪፐብሊካን ናቸው። የዶናልድ ትራምፕ ደጋፊ ናቸው እና ሰውየው የእስራኤል ወዳጅ በመሆናቸውም ይታወቃሉ። እና እሳቸው ምንድን ነው ያሉት ሲጽፉ ለእስራኤል ማለት ነው። እስራኤል ብቻሽን ነው የቆምሽው ስለዚህ የአየር ክልልሽን እና ዜጎችሽን ለመጠበቅ ማድረግ ያለብሽን አድርጊ የሚል ምክር ነው የሰጡት እና ግልጽ በሆነ ሁኔታ ሐውቲዎች አንቺ ላይ የሚያደርጉት ማንኛውም ጥቃት ከዚህ በኋላ ያለ ኢራን አይሆንም። ስለዚህ የሐውቲዎች ጥቃት እንዲቀጥል የምታደርገው የምትፈቅደው፣ መሳሪያውንም የምትሰጠው ኢራን ናት። ስለዚህ ኢራን ላይ ማድረግ ያለብሽን አድርጊ ያችን ሀገር ነዳጅ አልባ ማድረግ ትችያለሽ። የምትሸጠው አንድም ነዳጅ ተቋም የሚባል ነገር እንዳይኖራት ማድረግ ትችያለሽ። ስለዚህ ማድረግ ያለብሽን አድርግ የሚል መልእክት ነው ያስተላለፉት። ይህ ዳንጀረስ አሁን እስራኤል የየመን አየር በዛሬት ባደረገችው ድብደባ የየመንን የአውሮፕላን ማረፊያ በቃ አውሮፕላን ሊነሳ ሊያኮበኩብ አይችልም፣ ሊነሳ ሊያርፍ አይችልም። ትራፊክ መቆጣጠሪያ ብሎ ነገር የለውም። የራሷ የየመን የጦር የመንገደኞች አውሮፕላኖች ውስጥ ሶስቱን ወድመዋል። እንደዚህ እንደዚህ ነው እና የኦክታፑሱ አንገት ኢራን፣ ይሄ የመከላከያ ሚኒስትሩ እስራኤል ቃጽ ያሉት ነው ለእነሱ ቀጥታ የሰጠነው ማስጠንቀቂያ የሚል ነገር አለ። አሁን ይህ ጉዳይ በዚህ መልኩ አሁን ለምሳሌ ሊንድስሌ ግርሃም ጉዳዩ ላንቺ የራስሽ ጉዳይ የሚል ነውእና ባህሩንም በአጠቃላይ የራስሽን የአየር ክልል ራስሽን የመጠበቁ ኃላፊነት አንቺ ላይ ነው የወደቀው እና አንቺ ደግሞ ከእንትኖች ጋር ለመዋጋት ያለብሽ ከሀውቲዎች ጋር አለ። ስለዚህ ቶታሊ የኢራንን የነዳጅ ፋሲሊቲዎች ኢንታየርሊ ማውደም ትችያለሽ። ይሄን ማድረግ አለብሽ የሚል ነው እና እንግዲህ ይህንን የሚያደራደረችው ከኢራን ጋር የምታደራደራቸው ኦማን ናት። ስለዚህ አሁን ይሄ ምንድን ነው የተደረገው? አሜሪካንን በቃ አንቺ ላይ አንተኩስም በማለት አሜሪካንን ከእስራኤል አለያያት ማለት ነው እና ለአሜሪካ ድል አድራጊነት ሰጥተው በቃ አንቺን አንነካም በቃ አንቺም ትንበይ እኛ ከእስራኤል ጠባችን ከእስራኤል ጋር ነው አይነት ስምምነት እንዳደረጉ ነው የሚታየው። ስለዚህ ይሄ ደግሞ አንደኛ በእንዲህ አይነቱ ጉዳይ የዩናይትድ ስቴትስ መሪ እንደዚህ ማድረግ ከቻለ፣ እሱ ከኢራን ጋር ድርድር እያደረገ ነው እና ለህልውና ያሰጋኛል የምትለውን የኒክሊየር ባለቤትነት ባለቤት የመሆን ጉዳይ ብሔራን በኩል ያለውን ያስቀርልኛል ብለ ልትተማመን ያስቸግራል አይደል? እነዚህ ሁኔታዎች ደግሞ አገሮች ባላቸው ኃይል ባላቸው ኃይል ክፉኛ እንዲዋጉ ሊያደርግ ይችላል። ይሄ ነው እንግዲህ አጠቃላይ ዶናልድ ትራምፕ ትልቅ ድል አድርገው የገለጹት እሳቸው ወደ ስልጣን ከመጡ በኋላ ዓለም በሙሉ የአሜሪካንን ታላቅነት አስፈሪነት እያየ እጅ እየሰጠ እንደሆነ አድርገው ወስደውታል። እስካሁን መልካቸው አልታወቀም ማለት እንችላለን። ዛሬ እንዲህ ነው ሲባል ይቀየራል፣ ነገ እንዲህ ነው ሲባል ይቀየራል። እንግዲህ እንደ ተመልካቹ ነው። እኔ ግን እንደሚመስለኝ በግል ብጠይቀኝ ለኢራንም፣ ለሀውቲዎችም፣ ለእስራኤልም ለዓለምም የሚበጅ አካሄድ አይደለም። እውነቱን ለመናገር ትንች አይልሽ ይመስላል። እሺ፣ አለም ለትንታኔው ኮዲ አመሰግናለው። መልካም አዳር ይሆንልን። መልካም አዳር